ዋው ዛሬ ደስ የሚል ቀን ነው። በቅድሚያ እናታችን መቤታችን ቅድስት ድንግል ማርያም ዕለተ ቀኗ ዛሬ ቀን ሀያ አንድ ማርያም ነች። እንኳን አደረሳችሁ ውድና የተከበራችሁ የተዋሕዶ እምነት ተከታዮች በያላችሁበት ማርያም ጭንቅ ላይ ያላችሁ ከጭንቅ ታውጣችሁ፣ የልባችሁን መሻት ትሙላላችሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ዛሬ ደስ የሚል ቀን ነው። እውነት ያው ብሩኬ በለተ ቀኗ በእናታችን በማርያም ቀን በለተ በለተ ጭንቅቀን ደራሿ በአማላጅቷ በለተቀኗ ነው የተወለደው፣ የሀይምዬ ሸበላ ብሩኬ ማለት ነው። ሀይምዬም ያው በቃ ግጥምም እንደገና ደግሞ ያው ውዴታም ለሷ ለሱ ያላትን ክብር ገለጥለጥ አድርጋ ላይ በቶክቶክ በይቶቧ ላይ ማለት ነው። እናንተም እንኳን ተወለድክ ቀሪ ዘበንህን እግዚአብሔር ድንግል ማርያም መሻትህን ትሙላልህ፣ በሉት በኮመንት ማለት ነው። መልካም ነገር አስቡ ለሰው ልጅ እንጂ ምን ሆናችሁ ነው? ብሩክ እንኳን ተወለክ ቀሪ ዘበንህን እግዚአብሔር ይባርክልክ። አንተ ስለተወለድክልን ነው ዛሬ እንደዚህ ልንንጫጫ። በነገራችን ላይ የምትወዱትን ሰው ነው የምትወቅሱት የምትናገሩት ምናምን ነገር አንተ በመወለደ ብዙ ነገር አይተናል። ቀጣይ ደግሞ አራት ልጆቹን ለማየት ያብቃን ማለት ፈልጋለሁኝ እና ወደ ሀይሚዬ፣ በነገራችን ላይ በዚህ ብቻ አደለም። እኔ ለብሩክ እንትን እንኳን ተወለድ ክምለው አልተመቸልኝ አልተመቸኝም። ያው ሀይሚዬ በግጥም ገልጣለች። ግጥም ይመስለኛል ይሄ ግን ፖስት ያደረገችውን እኔ ላንብብላችሁ። ግን ከላይ ያለው ግጥም ይመስለኛል፣ ከታች ያለው ደግሞ ያው የፍቅር ገለጻ ነው። ዋው አው ከላይ ያለው ግጥም ነው፣ ግጥም ነው። የእኔ ደስታ ትለዋለች ሀይሚዬ፣ ብሩክ እኮ ነው የእኔ ደስታ። የእኔ ዓለም አንተን የመሰለ በዚህ ምድር የለም። ዋዋዋው ስማኝማ፣ እንኳንም አወኩህ። በደንብ ስማ፣ ሸበለው ላንተ ነው። እንኳንም ወለዱህ፣ እንኳንም አለህ ብሩክ ብሩክ እሰየን፣ ያለም አንተን አይነት ሰው ጭራሽ እኮ የለም። ዋው ለሀይሚዬ ማለት ነው። ብሩኬን የሚተካ ጭራሽ የለም። ይችን ቀን ወደድኳት አንተን ያወኩባት። ዋው ያጎረስከኝ እለት፣ ድንገት የገባ ነው በሰዎች እይታ። ድንገት የገባን እለት በሰዎች እይታ እውነት ነው። በእኛ እይታ ገብታችሁ ስንት ቀበጣጥረን አንድ ሆኑልን፣ ባካችሁ ታምራላችሁ ብለን ይቺ ቀን ትባረክ። ልክ እንደ ስምህ ትሆንልህ ብሩክ። አሜን ሜን ሜን ሚሜ ትሆንለት ብሩህ፣ ትሆንለህ ብሩህ። በጣም አሪፍ ገለጣ ነው። የኔ ቅማም ቅማም እኮ ነች ውዶቼ እውነተኛ መውደድ እውነተኛ ፍቅር ሲኖር እንደዚህ ነው ገለጣ የምታደርጉት። ልባችሁ ዱውዱውዱ ሰው ይስጣችሁ። በቃ አሪፍ ነው፣ አሪፍ ገለጣ ነው። ከታች ደግሞ እንዲህ ስትል ገልጠዋለች በድጋሚ ማለት ነው ከግጥሙን ጨርሳ ማለት ነው የልቤ ካውያ ለች ዋው! የልቤ ካውያ እንኳን ተወለክ። የኔ የኔ አስተዋይ፣ የኔ አርቆ አሳቢ፣ የእናቱ ልዑል የእናቱ ጅግና የቀረ እድሜህን የተባረከ ይሆንልህ። በደስታ በሰላም በፍቅር እና በጤና ነፍ አመት ኑርልኝ። ሁሌም ስኬታማ ሁንልኝ። ደስታ እንጂ ሀዘን አሪብህ እግዚአብሔር ሁሌም ከፊትህ ይቅደም። ቅፍ ድግፍ አድርጎ ታኑርልህ ትጠብቅህ። እናታችን ማርያም በሀዘንህ በብቸኝነትህ ሰዓት አለው ትበልህ የኔ ውድ እወድሃለሁ። ይሄ የፍቅር ደብዳቤ ነው። ከፍቅር ከገጥሙ ቀጥሎ የፍቅር ደብዳቤና የፍቅር ገለጻ የፍቅር ነው። ሃይሚዬ ልቤን ነግተሸዋል። የኒ ቅማም የኔ ናት። አንቺ እኮ እውነት፣ አንቺ መተኪያ እኮ የለሽም። እንቁ እኮ ነሽ። የሴቶች በላይ እኮ ንግስት እኮ ነሽ፣ የምር ብሩኬ እድለኛ እድለኛነት ሊሰማ ይገባል። በጣም ደስ ይላል። ይሄ ደግሞ በጣም ቴንኪው ሐይሚዬ እውነት ትለያለሽ። የኔ ብስል የኔ አርቆ ሀሳቢ ብሩኬ መልካም ልደት ይሆንልህ። በድጋሚ እስቲ ከቻልኩኝ ደግሞ እኔ አልናገረም፣ ሰፕራይዝ ስላላችሁ ምናልባት እንግዲህ የመዳም ስራ ቢዚ ካላደረገኝ ማለት ነው እና ለማንኛውም እናንተም በኮመንት እንኳን ተወለክ መልካም ልደት በሉት፣ መልካም ልደት በሉት።